አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የቻናል ቤተሰብ ሰላም። ዛሬን እንግዲህ በአዲሱ መተናል ያው ስንመጣ ሩታዬ ቤተሰቦቿ ጋር ሄዳለች እንደምታውቁት ነው፣ እና ደስተኛ ናት በጣም እሷ ደስተኛ ስለሆነች ደግሞ እኛም ደስተኛ ነን ማለት ነው። ሩታዬ ታከፍታ አልቅሳ ማያት ነው እኛ ማንፈልጎ እንግዲህ ዛሬ ከእህቶቼ ጋር ተጠልቻለሁ፣ በቃ ወደ ቤት ይመለሳለሁ

እና የሩታ እናቲ ለምንድነው እንደዚህ ተደስቼ ሳልጨርስ በደስታዬ ውሃ ምትደፊ መትደፊ አሏትና፣ በጣም ተቆጥቶ ምናምን በቃ ታነስን እንሂድ አሏት አሉ። የሩታ አባት እንግዲህ በጣም ደስ በጣም በጣም ደስተኛ ናት ማለት ነው። ከእናታና ከአባታ መካከል ሆነ በጣም ደስተኛ ናት፣ ደስ ብሏት። ስላየሁት በጣም ደስ ብሎኛል። እኔም እንግዲህ ያው በቃ ይሄዳለውኝ እዚህ ጋር እኔ ደስተኛ አይደለውም፣ አልፈልግም። ምንድን ነው ያስከፋነች ነገር አለ፣ ያልተማቻች ነገር አለ፣ ያልተመቻች ነገር ካለ እናስተካክላለን። በቃ ብዙ አስለፈለፈቻቸው ማለት ይቻላል። ብዙ ከስለፈለፈቻቸው በኋላ ነገር ግን ስርፕራይዝ ነው ያደረጋቸው እናቷ እና አባቷ። በጣም ደስ በሚል ሁኔታ የባህል ልብስ ገዝታ ስርፕራይዝ አደረገች ማለት ነው ሩት እንግዲህ የሩታዬን ብቃትና የሩታዬን ጥንካሬ ከቤተሰቦቿ ማስማት ችለናል ማለት ነው። እናቴቱ በጣም ነው የሚወድሽ፣ በጣም ነው አንቺ በቃ ሁሉ ነገር ሽኮ ወርቅ ነው ብሎ ሲያደንቋት ነው ያየነው ማለት ነው። ሩታዬ እውነቱም ትችላለች እና አሁን ላይ ደግሞ በጣም ደስተኛ ናት። እንደሚታዩ ማድቀስ፣ ማዘን፣ መረበሽ፣ መታከዝ፣ ድካም፣ ሁሉ ነገር በቃ ቀርቶ አሁን ላይ በጣም ፋህ ብላ ዘና ብላ እየኖረች ነው። በሰላም ደግሞ ወልደሽ ሁለት ሆነሽ ደስተኛ ደስታሽ እጥፍ ድርብ ሆኖ ለማየትም ያብቃን። የሮታየ እናትም እኔ ጸሎቴ ይደርሳል። በሰላም ትገለገያለሽ እና በቃ ሁሉ ነገርሽ እኮ ነው የወድልሽ ከአብርሽ ጋራም ደግሞ መለያት የሚባል ነገር ሁለተኛ እንዳታወራ፣ እናቷና አባቷ እኛ እንደዚህ አላሳደግንሽም፣ እንግዲህ ትዳርሽ ትዳርሽ ነው፣ በቃ ከትዳርሽ መለያት የሚባል ነገር የለም፣ ለማንም አንቺ እጅ አሰጭም አንቺ ጠንካራ ልጅ ነሽ፣ እና ጥንካሬሽ በዚህ ልክ ደግሞ ትዳርሽን የምትፈርሽበት ጉዳይ የለም፣ በማለት የሩታን ትዳር መልሶ ልጠግኑ እንደሆነ አውርተዋሉ ማለት ነው። ሁሉም ነገር ደግሞ ልጁ እስከሚወለድ ድረስ ነው። ልጁ ከተወለደ በኋላ ይስተካከላል። ሩታና አብርሽ ይለያያሉ፣ ፍርድ ቤት ተፈረሙ፣ ምናምን ሁሉም ነገር ኤክስ ነው። ሁሉም ነገር ኤክስ ሆኗል ማለት ነው። እንኳን ደስ አላችሁ። የሩታዬ እናት በእርግጥ መጀመሪያም ታስታውቃለች። በጣም ጠንካራ እናት ናት እና አባቷም ጠንካራ ናቸው። እንደምታዩት ነው እንግዲህ ትዳር መፈረስ ነገር ላይ በፍጹም አንሳተፍን ብሎ ሮታ ያው አሁን ላይ እንደምታዩ ደክማለች፣ ወሯም ደርሶ ስለሆነ እስከምትወልድ ድረስ ነው። የምትወልድ ግድ ጊዜ ደግሞ አብርሽ ተጋብዘዋል። አብርሽ እንደሚሄድ ከሄዳ ከሩታ ታርቆ ልጃቸውን ይዞ በሰላም ወደ ቤታቸው ሊመለሱ እንደሆነ በአሁኑ ሊያስ ያው ልነግራችሁ ወደድኩ ማለት ነው። እሱን ደግሞ ከምን አንጻር ነው፣ እናቷ በፍጹም ትዳሯን በማፍረሷ አላገዛ አላቀና ግዝሽን ብሏታል። አንቺ ገና ነሽ፣ ልጅ ነሽ። ትዳር የመሰ እንደ ወጣሽ የምትገቢበት አይደለም። ትዳር ብዙ ማሳዊት መክፈል አለበት። ትዳር ማድከም አለበት። ጥላቻ የሌለበት ትዳር የለም። ሁላችንም እየተጠልን እየታረቀን ነው ለዚህ የደረስ ነው። ስለዚህ የአብርሽ ጥፋት ደግሞ አንቺን ሊያስከፋሽ አይችልም። ምክንያቱም ተነጋግረሽ የምትፈችው ነገር ነው። ምናልባት ዛሬ ላይ እየተሳሰተ ሊሆን ይችላል፣ ነገ ይስተካከላል ምሎ ሩታን መክሯት ሩታም እሺ፣ በቃ እኔ ከእንግዲህ ወደዚህ የመጣሁት ከእናንተ ጋር ሊኖርና እና ልጅውን እዚህ ጋር ወልጄ በሰላም ልኖር ፈልጌ ነው በማለት ብታወራቸውም እነሱ ግን በቃ እዚ ጋ ከኛ ወልደሽ በፈለግሹ ጊዜ ሁሉ እንትሄጃለሽ፣ ግን እስከዛ ድረስ አብርሃም መጥቶ እዚ ከአንቺ ጋ ይኖራል በማለትም ተነጋግረዋሉ ማለት ነው ደስ የሚለው የሩታና የአብርሽ ፍቺ በማቅራቱ በጣም ደስተኛ ነኝ። ምክንያቱም ትዳር ማለት ቀልድ አይደለም። ያ እንግድነት ሄደን ምንገባበት እና ምንወጣበት ቤት አይደለም ትዳር ው ትዳር ዋጋ ማክፈል አለ። ዋጋ ያልተካፈላለ ትዳር ይኖራል ብዬ አላስብም። አላህ መርጦ ይስጠን። በዚህ አጋጣሚ እና ሁሉም ትዳር ውስጥ ሁሉም ሲቆ ሲኖር በደስታ የሚኖር የሚያስለን እኛ ወደ ትዳር አለም ገብትን እያላየኑ ሰዎች ብቻ ነን ብዙዎቹ ደግሞ ስለ ትዳር ሲያወሩት ትዳር ዋጋ ያስከፍላል። ዋጋ ያስከፍላል ስላችሁ የሆነ ጊዜ ቅሬታ ማይቀራ ነው። ያን ቅሬታ ደግሞ ተቃቅሞ ማውጣት፣ መስማማት፣ መነጋገር፣ ማረዳዳት የሚባል ነገር አለ እና በዚህ ሁኔታ ነው እንጂ ትዳር የሚቀጥለው። ትዳር ስተትን ስናይ ተነስትን ምንጣላ የምንኮራረፍ እና ምንፋታ አይደለም ብሎ እንግዲህ የሩታ እናት በፍጹም የሩታን ፍቺ ስላልተቀበሉ ደስ ብሎኛል። አላራጅ ምድ ሚስጣቸው ብዬ የማኛለው። ምክንያቱም ሩታዬ ቢቁ ልጅ ናት። አብርሽ እንኳን ብዙ ጊዜ ስለ እሷ የገለጸበት የእሱን ህይወት የቀየረችው የሁሉ ነገሩ በቃ ለዚህ ደረጃ ለማድረሱ ከፈጣሪ በታች የሩታ ጥንካሬና አለባበሱ በቃ የራሱን ስታይሉን እንኳን መቀየሩን በሩታ ምክንያት እንደሆነ ብዙ ጊዜ አውርቷል። ከዛም አንጻር ደግሞ ሩታ በጣም ጠንካራና ሁሉም ነገር ችላ ችላ የምትወጣ ጀግና ሴት እንደሆነችን ብዙ ጊዜም ተናግረዋል። እሱ ብቻ ሳይሆን ቤተሰቦቿ እየ አሁን ላይ እንኳን አሁን ላይ እንኳን ሲያወሩን ሩታ ጠንካራና በጣም ጀግና እንደሆነች ነው። ሩታዬ እውነትም ትችያለሽ ጠንካራ ነሽ። አላ መሰላ ሚስትሽ ልጅሽ ከሆድሽ ወደ ጀርባሽ እንድትሸክም ያርግሽ። አብረሽ እና ሩታን ደግሞ ተመልሶ ወደ ትዳራቸው አለምን ለመመለስ ያው ያላቸው እድል ሰፊ ነው ማለት ነው። ምክንያቱም እነሱ እንዳሳቦት ሳይሆን ቤተሰብ ከቤተሰብ ጋር ተነጋግሮ የሚያስተካክል ጉዳይ ነው። እሱም ደግሞ ሄርሜላ ካ እንግዲህ ከአብርሽ መራቅ እንዳለባት የዙሪያ ላይ ያሉ ጓደኞቹ እና አቤል ሌሎ ሌሎቹ ህርሜላን ያመጡት እያመጡት ህርሜላ ከአብርሽ እንድትርቅ ለማድረግ እያሰቡ ነው። ምክንያቱም የትዳራቸው ዋና ችግር ህርሜላ ስለሆነች ህርሜላ ደግሞ አስታርቃለሁ ብላ ገብታ ያው ጭራሽ ልብሷን ሂዛ መታ ከአንቴ ጋር መኖር ይፈልጋለሁ ብላ አትላንትና አይታችሁታል። እንግዲህ ያ ሁሉ ነገር የህርሜላ ሴራ ነው። እንግዲህ ህርሜላ ከሩታ ህይወት ውጭ ከአሁኑ ውጪ በቃ አሁን አብቅቶሻል።